ይህንን የፈለገ ፊዚሻን አይመልሳለሁ። እንደው ጀግና ለዋለ ጭራዬን ልሸልመዋለ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ የቅንድብ ፀጉር ለምንድነው የማያድገው? ፀጉር ይመገባል አይመገብ? ምንድን ነው የሚመገበው? ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ? ይሄኛው ያድጋል፣ ይሄ ለምንድነው የማያድገው? እኮ አይናችን እንዳይሸፍነው ትክክል አይናችን እንዳይሸፍነው። ግን እንዴት አለማደግ ቻለ? ነው ኔቸር ነው የሚለው ሳይንስ። የሳይንስ መደበቂያው ኔቸሩ። ለምን ሆነ ነው። ስለዚህ ሳይንስ ሀውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሀው። እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ ይለ ሰዎች ሲተኙ አይናቸውን ይጨፍናሉ። በጣም ጥሩ። አንዳንድ ሰዎች ግን ሲተኙ አይናቸውን የሚገልጡ አሉ። እኔ የአይነት ስፔሻሊስት ጠይቅያለሁ፣ ለምን ብዬ ማለት ነው። መልሱ ኔቸር ለዋይ ሳይንስ መልስ የለውም። በሆነት ነው። ለምን የሚለውን የሚመልስ ማነው? ሃይማኖት ነው እግዚአብሔር ነው የሚመልስ እና ለምንድነው ይሄ የማያድገው ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቁሮ እንዳያጠፋ በዚህ የመጣውን ላብ እንዲገድብ የተፈጠረ ነው ቅንድብ። ሴቶቹ ቅንድባችሁ እንዲያ እንዲያትሉታላችሁ አሉ። ሰው ነው የነገረኝ፣ ሰው ነው የነገረኝ። ስለዚህ ብትተው አይሻልም? እውነት ነው ማለት ነው እግዚአብሔር እንደዚህ ብሎ እንደዚህ አርጎ አስቦ ቢፈጥራችሁ እናንተ ቅንድባ ያሳየኝ እንዲ ምን ሆናችሁ ነው? እንዲ የማምላክን ከልቤ ነው ነው፣ እውነት ጠው ጠው። እግዚአብሔር የሰጣችሁን ነገር እየቀነሳችሁ፣ እናንተን ደግሞ እግዚአብሔር ይቀነሳችኋል። ጥሩ አይደለም፣ እውነት አክብራችሁ። የሰጣችሁን ተፈት የማያድግበት ምክንያት ዓይናችን እንዲህ እየወረደ እንዳያጠፋውን ቅዱስ ዮሐንስ አፈወርቅ ነው የተረጎመውን ያደለው የቤተ ክርስቲያን ሊቅ ነው። እንዴት እግዚአብሔር እንዴት አድርጎ እንዳዋቀረን አስደንቆ ነው የሚነገሩ። እስኪ አንድ አንድ ሁላችሁ አይናችሁ ነው እዩት፣ እንጂ አያችሁት? እሺ አንድ ጥያቄ አይን ምን ያስተምረናል? ለምሳሌ በአይን በሌላውን እናያለን፣ አይንን ግን አናየውም። በእግዚአብሔር በሁሉን እናውቃለን እግዚአብሔር ግን ጨርሰን ማወቅ አንችልም። ስለዚህ አይን የማን ምሳሌ ሆኖ የተፈጠረ ይመስላችኋል? የእግዚአብሔር ምሳሌ ነው። የእግዚአብሔር ምሳሌ አድርጎ ነው እግዚአብሔር የፈጠረ። እንዲሁ ህዋሳቶቻችን እንዴት ተስማምተው እንደሚኖሩ ቅዱስ ጳውሎስ እንዲህ ይላል። አይን ለምሳሌ ብትኮራ አይ ነው ምኖር ትችላለችው? አይን ለምሳሌ እያንዳንድህ እኮ ብትለውን ህዋሳትን ነው ጅብ ሲመጣ እኮ በቀደም ሮጣ ያመለቀው እኔ አይቸለም። አሁን እነግር አለን አለን ትላላችሁ እንጂ እኔ ባየሁት ጅብ ነው የሮጣችሁት፣ የበላችሁት እንዳያንቃችሁ እኮ እኔ ነኝ ያየሁላችሁ ብትል፣ እስኪ ብቻሽን ወጥተሽ ተቀመጭና አንዱ አፍርጦ ሲጥልሽ ተመልከች። ነው አይደለም? የምር እኮ ነው። ቅዱስ ውስጥ እኮ ነው የሚለው መጽሐፍ ቅዱስ እኮ ነው ማምላክን ያደለው። እስቲ አይል ብቻዋን ትቀመጥ አፍርጦ ይጥላል። ደግሞስ ሁሉም ዓይን ቢሆን ኑሮ በምን ልንሰማ ኑሯል? እግራችን ሁሉ ዓይን ቢሆን ኑሮ እንዴት እንደምንውል አስባችኋል? እንኳን ጫማ በቃ ልብሳችን ሁሉ እየወገው ስናለቅስ ቀን ሙሉ ማለችን። እግዚአብሔር እንዴት እንደፈጠረ ዓይንን በቦታው ቅዱስ ጳውሎስ ሁሉ በስርዓት አተጋጥሟል። ዓይን ላይ ይገጥመው ኑሮ ብላችሁ ስያስቡ አያችሁ እግዚአብሔር እንዴት አድርጎ እንዳገጥም እና ማንም ማንም አያገባኝም፣ አንዱ ከታመመ ሌላው ይታመማል ይላል ቅዱስ ጳውሎስ። ቁጥር ሃያ ሁለት ላይ ሲደርስ ለምሳሌ እኔ ጣቴን ድሮ ጥፍር መጥምጥ ይባላል በገጠር ሳይንቲስ ምር አላውቁ ይቅርበ፣ ጥፍር መጥምጥ ነው የማውቁ ምንድ የሚባለው ጥፍር የሚያወልቅ በሽታ ሚጨቀ አሁን እሷ ብትታመም ጭንቅላት ወይም አይምሮ አይ ነው ያገባኝ የታመመው ጥፍር ነው። እዚያው እንደ ፍጥርጥራቸው ለምንኛ ግርስም ቢል ለምሳሌ የእግር ጣት ነው የታመመች እኔ ምን አገባኝ ቢል፣ በጣም ግን ጥፍር ይታመማል። ጥፍር ሲታመም ሜሴጅ ትራንስሚተርስ አሉ፣ ሴሎች አሉ ወደ ጭንቅላት መልእክት የሚያደርሱ ማለት ነው። መልእክት ያመጣሉ። ከዛ ነርቭ ሰላም አስከባሪ ነው፣ ጣልቃ ይገባል። እዚያ እንግዲህ ሰውየው መንቀጥቀጥ ይንቀጠቀጣል። ሰውነቱ ይሞቃል፣ ጭንቅላቱ ይታመማል፣ እንቅልፋቶ ያድ እግር ጥፍር አንዷ ጥፍር በመታመሟ ራስ እንቅልፋቶ ያድራል። እንቅልፍ ስናጣ ደግሞ ሰው እንግዲህ የሳይንስ ሰዎች ስንት ነው ሰው ሰባ ሁለት ሰዓት ባይተኛ ነው ያብዳል። እንጃግ እንት እውነቱ የሚሸጥ እራሳቸው አረጋ ደግሞ ባይተኛ ራሱን ያመዋል። ስለዚህ የጥፍር መታመም ሁሉም መተባበር አለበት። ምን ይላል ምን ይላል መሰላችሁ? አይምሮ የጥፍር የቁስል መድኃኒት የሚያውቅ የት ነው ያለ ብሎ ያስባል። ያስባል ከዚያ እግር ይሄዳል መድኃኒት ወዳለ አት ምን ያደርጋል ጥፍር ሄዳው ወይ ብሎ ይነገራል። ከዚያ ሰላም ከሌለ ራስም ሰላም የለውም። አንድነት ማለት ይ ከቃሉ ጋር ናቸው የሌላው ህመም የእኛ ህመም እንደሆነ ሲሰማል በዚህ አሁን ያለንበት የሀያ አንደኛው ክፍለ ዘመን መርህ ምንድነው ከፍተኛ ራስ ወዳድነት ነው የምንፈልገው ነገር ነው ማንም ለፍላጎት እንቅፋት አይሆንብህ በራስህ ተማመን ራስህን ብቻ ስማ ቤተሰብ ምንም አይደለም ስለማንም ግድ አይኖርም እንዴት ይህ መቶ ፐርሰንት ኔጌቲቭ ኮንፊደንስ ነው ነው የሚባለው እኮ አይደለም። እንደው ሳይኮሎጂስቶች እንኳን ይላል መቶ ፐርሰንት ኮንፊደንስ ራሱ ይጥላል። ስለዚህ ምን ማድረግ ይገባል? አንድ ሰው ስለሌላው ሌላው ማሰብ፣ ክርስቲያን ለራሱ ይኖራል። በትዳርም ስትኖሩ በጣም የሚያጣላችሁ ነገር ማን ይመስላችኋል? የሌላውን ህመም ትኩረት አለመስጠት ነው። የራስን ፍላጎት ብቻ እንዲህ ይባላል በቃሪያ የሚበላ ሰው እና በጫማ በጫማ የሚሄድ ሰው ለጓደኛው ያዘ በጫማ ሲሄድ ጓደኛው ሹ ጋር ሀያስ አንተ ቶሎ ቶሎ ና እያለ ሚ በቃሪያ የሚበላው ሰውዬ ሲያቃጥለው ያለ ማብረድ መጉረስ ነው። እንጀራ ያልቃል አይለ እነሱ ጦም ይውላሉ አይል ለማብረድ ዝም ብሎ መጠቅለል ነው ማለት ነው። እና ምንድን ነው የሌላውን ህመም ማሰብ የሌላውን ህመም የሌላውን ንዴቱን፣ ውሎውን፣ ብሶቱን ደስታውን ንክክሩን ሁሉ ቦታ መስጠት ያስፈልጋል። የራስን ጨዋታ ብቻ እንደ ገደል ማሚቶ መስማት አንድነትን ያዛባል። ህዋሳትን አለመናቅ ጩኸት አይነቅ፣ ህዋስም አይነቅ፣ አካልም አይነቅ። የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳትም።